በመድረኩ ንግግር ያደረጉት የካፋ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ተወካይ አቶ ንጋቱ ግችሎ የሴቶች ክንፍ አደረጃጀት በሁሉም ዘርፍ ብቁ ተሳትፎ እንዲኖራቸውና ከኢኮኖሚያዊ ጥገኝነት እንዲላቀቁ ለማስቻል የተጀመሩ ተግባራት መጠናከር አለባቸው ብለዋል። በፖለቲካ የበቃ ተሳታፊ እንዲሆኑ፣ በማህበራዊ ጉዳዮችም ጎልቶ ሚናቸው እንዲሰፋና እንዲወጣ ለማድረግ በኢኮኖሚም ራሳቸውን በተቻለ ደረጃ ላይ አድርሰው ከኢኮኖሚ ጥገኝነት ተላቀው ራሳቸውን የሚችሉበት አቅምና ጉልበት እንዲኖራቸው ታስቦ አደረጃጀት እየተፈጠረ ያለው። በዚህም እስካሁን ድረስ ካየ ነው። የሴቶች ተጠቃሚነት እጅግ በጣም እየሰፋ ነው። ከፍተኛ ቁጥር ያላቸውን ሴቶች በይቻላል መንፈስ ሁለንተናዊ ተሳትፎ በማድረግ በሀገር ልማትና ኢኮኖሚ እድገት ላይ ያላቸውን ድርሻ ማረጋገጥ ይገባል ብለዋል። በቀጣይ የስራ ጊዜያት አደረጃጀቶችን በማጠናከር ውጤታማና ተወዳዳሪ እንዲሁም ግንባር ቀደም እንዲሆኑ በቁርጠኝነት መስራት የሚጠይቅ መሆኑን ነው አቶ ንጋቱ የገለጹት። ለምንድን ነው አምሳ ፐርሰንት አምሳ ሲደምር አንድ ሆነ? የእኛ ድርሻ ለምንድን ነው ዝቅ የሚለው? የሚለውም ጭምር በቁጭት መወያየት ያስፈልጋሉ። በኢኮኖሚ ደረጃ ያለውን ነገርም በዛ ልክ ማስፋት ይጠይቃል አሁን እንደዛም አሁን ፐብሊክ ሰርቪስ እና ከተማ አካባቢ ካሉት በተሻለ መንገድ ገጠር ላይ ያሉ እናቶቻችን ቶቻችን ጥሩ ስራ እየሰሩ ነው ያለ የእነሱ ስራ በጣም ጎልቶ እየወጣ ነው ያለው ኋይኖት ከተማ ላይ ያለው እናት በዚህ ልክ የማይወጣው ስራቸው ሚናቸው ለምንድነው የማይጎላ የምለው በሁ መውጣት አለ ሴቶች በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ያላቸውን ተሳትፎ ለማጠናከር ትኩረት ተሰጥቶ እየተሰራ መሆኑን የዞኑ ብልጽግና ፓርቲ ሴቶች ክንፍ ቅርንጫፍ ጽህፈት ቤት ኃላፊ ወይዘሮ ይታገኝ ወልድ አስረድተዋል። ሴቶች በተለያዩ አደረጃጀቶች በመቀናጀት የልማት ተግባራት ላይ ተሳታፊ በመሆን ተጠቃሚነታቸው እንድረጋገጥ መስራት ይጠበቃልም ብለዋል። በሴቶች ላይ የሚደርሱ አካላዊና ስነ ልቦናዊ ጥቃቶች እንዲሁም ተጽዕኖዎችን ለመታገል የህብረት አባላቱና የብልጽግና ቤተሰቡ ውይይት ያላቸው ድርሻ የላቀ እንደሆነ ወይዘሮ ይታገኝ ገልጸዋል። የሴቶች የፖለቲካ ተሳትፎ የኢኮኖሚ ተጠቃምነት ማህበራዊ ተጠቃምነታቸው ምን ይመስላል የሚለው ነገር በዝርዝር ያው የቀረበ ነው። እንግዲህ ሀያ አስራ ስምንት በብቃት በተሻለ ነገር ከሌሎች ዞኖች የተሻለ ውጤት አስመዝግበን ክትትልና ድጋፉን እናደረጋለን። አደረጃጀቱ ያልተጠናከረበት ቦታ ሂደን እናጠናክራለን። ቀጣይ ከእናንተ ጎንነን በጋራ ይህንን አደረጃጀት ለማብቃት የዞኑ ሴቶች ክንፍ አስተባባሪ የሆኑት ወይዘሮ ጊዜወርቅ ሰይፉ በበኩላቸው የብልጽግና ፓርቲ ሴቶች ክንፍ ህብረተሰባዊ ለውጥን የማፋጠንና ወቅታዊ ተልእኮን ተገንዝቦ በብቃት የመፈጸም ኃላፊነት እንዳለባቸው አስገንዝበዋል። ሴቶች ያላቸውን ከፍተኛ አቅም አስተባብሮ ከመጠቀም ረገድ የሚስተዋለውን የተዛባ አመለካከት በማስወገድ በእኩልነት ላይ የተመሰረተ ጤናማ ግንዛቤ መፍጠር ስራን አጠናክሮ ማስቀጠል ያስፈልጋልም ብለዋል። በሀገራዊ የምርጫ አፈጻጸም ላይ ሴቶች በመራጭነት በተመራጭነትና በአስተባባርነት በንቃት እንዲሳተፉ ለማድረግ የግንዛቤና ንቅናቄ ስራዎች ላይ ህብረቱ የድርሻውን እንዲወጣ ወይዘሮ ጊዜ ወርቃ አሳስበዋል። ተሳታፊዎች በሰጡት አስተያየት ከአደረጃጀት ረገድ የተሰሩ ስራዎች አበረታች ቢሆኑም በቅርበት ድጋፍና ክትትል ከማድረግ አንጻር ያሉ ክፍተቶች መታረም እንዳለባቸው ጠቁመዋል። ሴቶች እኩል ተሳታፊነትና ተጠቃሚነት እንዲኖራቸው አቅማቸውን ከማሳደግ ረገድ ገና ብዙ መስራት የሚጠይቁ ሁኔታዎች በመኖራቸው ትኩረት ያስፈልጋል ነው ያሉት። ምክንያታዊ ያልሆኑ የኑሮ ውድነትን የሚያባብሱ ህገወጥ እንቅስቃሴዎችን በጋራ ለመከላከል በትጋት እንደሚሰሩ የተናገሩት ተሳታፊዎቹ በትራንስፖርቱ ዘርፍ ለሚታየው ማነቆ መንግስት አፋጣኝ ልባት እንዲሰጥ ጠይቀዋል። በመጨረሻም ከአባላቱ ለተነሱ ጥያቄዎችና አስተያየቶች ምላሽና ማብራሪያ የተሰጠ ሲሆን የቀጣይ ተግባራት ግብ ስምምነት በመፈራረምና በሁለት 2017 በጀት ዓመት የተሻለ አፈጻጸም ላስመዘገቡ የህብረቱ ቤተሰብ አደረጃጀቶች ዕውቅና እውቅና በመስጠት መድረኩ ተጠናቋል።